እነዚህ የሩቅ አመልካቾች ማለትም ውዕቱ፣ ዝኩ፣ ዝክቱ እና ዝስኩ ያ ወይም ያው የሚል ፍቺ ያላቸው። እስቲ ከምሳሌ ጋር እናያቸው። ውዕቱ ያ ሲሆን ወይም ያ ተብሎ ሲፈታ፣ ውእቱ ሰብ ዘነገረኒ ኩሎ ነገረ በእንቲአከ፣ ስላንተ ሁሉ ነገር የነገረኝ ያ ሰው ነው። ያ ያለው ውእቱ ነው ማለት ነው። ዚጋ ዝኩ ያ ሲሆን፣ ዝኩ ጊዜ ይትረሳ ያ ጊዜ አይረሳም ማለት እንችላለን። ዝክቱ ያ ሲሆን፣ ዝክቱ ዘገበርከ ሊተ ይጠፍ ምልብየ ያ ያደረክልኝ ነገር ከልቤ አይጠፋም ማለት እንችላለን። በተመሳሳይ ዝስኩ ያ ሲሆን ዝስኩ ይኄይስ እምዝንቱ፣ ከዚህ ያ ይሻላል ማለት እንችላለን። ውእቱ ከዚህ አሁን ካየነው በተጨማሪ እሱ የሚል ፍቺ ያለው እንዲሁም እንደነባር አንቀጽ ማለትም ሆነ፣ ይሆናል፣ ይሁን፣ ይሁን ተብሎ ይረባል። አሁን ያየናቸው አራቱም የሩቅ አመልካቾች ውእቱን መርምሮ ማሰር እንደ አመልካች ቅጽልና እንደ አመልካች ተውላጠስም መሆን ይችላሉ። የእናንተን በኮሜንት እጠብቃለሁ።